ማንም ነው በቃ እብደቱ ከራሲ ነው የመጣሁ መሮጡ አትሮጡ ባላለው፣ እሺ ቀስ ቀስ ስላለው ከዛ ማንም አይዘኝም። ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል፣ እንደዛ ተደርጎ ማይታወቅ ነገሮች ምናምን፣ እና ነፃነቱ ነበረኝ፣ በጣም በጣም ከምታስብ በላይ። ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው። አሁን ያለው ማለት ነው። ወደ ትምህርት ቤት ከመግባቴ በፊት እንዳለ ሕፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ አዶናይ ካላሉ አልገባም ነበር እናቴ ትምህርት ከዛ አስጨመርኳቸው። እንደዛ ካልተደረገልኝ አልገባም አልኩኝ። ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ። ከዛ ግን እያንዳንዱ ተማሪ ሲገባ ስሙ እየጠራለት ነው የሚገባው በቃ በጣም የሚገርም ነው። እያን ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ የተባለ አዶናይ ይባላል። ከዚያ ሌሎችም ተማሪዎች ሲገቡ እንደዛ እያለ እናስገባቸዋለን። አንተ አስለመድከው፣ ትሬንድ ካልቸር ሆነ ይሆናል። የትምህርት ቤቱ ትን ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው። በጣም ነው የሚገርመው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው ትንሽ ቆይቼ ወደ አሜሪካ ነው ሄድኩት። ለምን ነበር ሄድከው? የናሳ ኮምፒቲሽን ነበረ። በዛ ነው የሄድኩት በጭንቅላት አይደለም፣ ከፍለን ነው እንግዲህ። ድሮ ነው ዛያፊ ነበር የሚጎረረው። ስማርት ተማሪ ስለሆንኩኝ በናሳ የመጣሁ ሮቦቲክስ ምናምን እላለው። የሰራት ሮቦት አልሰራችም፣ ፌል አድረገች ምናምን። መካከራችሁ ነበር? መካክረን ነበረ። እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም፣ እዛው ቀረ ኳሱ። ዲስኳሊፋይድ ሆን፣ ግን ከፍዬ ሄድኩኝና ወደ ሎስ አንጀሊስ ነበር የሄድኩኝ። ከዛ ተመለስኩኝ ወደዚህ አዎ ተመለስኩኝ አይደለ ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምናለች የሆነ ውጊያ ነገር የሚጀመር ይመስለኛል እንግዲህ ከስምንት ዓመት ምናምን በፊት ነው መሰለኝ ስለዚህ ለምናት ውጣና ሞክሮ ምናምናለች ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ እንደገና ፈርቼ እንደገና ተመለስኩልሽ ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ ሙድ የተያያዝ ነው